አሰላሙ አሌይኩም ረህምቱላይ ወበረካቱሁ ውድ እና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናቸው? እኔ ሰላም ነኝ። አልሐምዱ ሊላ በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አለ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እዚሁ ኮምቦልቻ ነው የማቀብላት። ነገ ነው የምትመጣው ልጅቷ። ውብ የሆነ የቤት እቃ ምንም የቀራት የለም፣ ከፍሪጅ እና ከማጠቢያ ማሽን ውጭ ሶስት መቶ አራት ሺ አራት መቶ አርባ ብር የፈጀ ሦስት መቶ አራት ሺህ አራት መቶ አርባ ብር። ስምንት መቶ ብሩ እዚህ ጋር ትራንስፖርት ነው። ይህንን ሁሉ ቃለ መሰብሰብ የዞርኩበት ወደ ወዲህ ያልኩበት የወዛደር የምን ያወጣሁት ነው ማለት ነው። እንግዲህ ሀባዬ በእያንዳንዱ እቃ ዋጋዎቹን መነግራችሁ ይሆናል። አብራችሁ ሁኑ፣ ላይክ ሼር በማድረግ ጀምሩ። የአረፋ ስራ እንዴት ይዟችኋል? ያው እንግዲህ ሀቂቀተን እኛ ፀሐዩ ምኑን አልቻል ነውም። እና ደግሞ እንደተለመደው ትዕዛዛችሁን በዋትሳፕ ስማችሁን የሚሄድበትን ቦታ እየጻፋችሁልኝ ነው፣ እንደዚህ እያፋጠነኝ ያለው አሁን። በቀን በቀን የአንዳንድ ሰው እቃ ማውጣት ያስኩት ማለት ነው። እና ስማችሁን የሚሄድበትን ቦታ የቃ ዝርዝራችሁን እያረጋችሁ ጻፉልኝ፣ እመልስላችኋለሁ ማለት ነው። ቶሎ ቶሎ ያው በቀን ያንዳንድ ሰው ነው እንጂ ከዛ በላይ መግዛት አልችልም። ሀቂቀተን ብገዛም ያንድ ሰው እቃ ብገዛም፣ ሰው እቃ ብገዛም፣ የሁለት ሰው እቃ ብገዛም ቪዲዮ የምሰራው የአንድ ሰው ነው በቃ በቀን ማለት ነው። ስለማይሟላ ትዛዛችሁ ብዙ አይነት ስለሆነ ማለት ነው። እንግዲህ ጽድት ፋፍሽ ያለ እቃ ነው እንደምታዩት። ማሻአላህ ጀምርላችሁ፣ እዚህ ጋር አንድ ደርዘን ቆንጆ የሆነ ሲኒ 3200 ብር እና ረከቦት ደግሞ 3700 ብር የተገዛ ድም ላይት ረከቦት አላት ማለት ነው። አክሰሰሪዎቹ እዚህ ጋር እንደምታዩት ማጨሻ ጀበና ማስቀመጫ ሰርቪስ ፌርሜሎ አለው። ይሄን ይመስላል አክሰሰሪው ደግሞ ሌላ ረከቦት፣ የጅማ ረከቦት በጣም የሚያምር ከለር ያለው 1800 ብር። ሀገረኛ ሲኒ አንድ ደርዘን 500 ብር። እዚህ ጋር ደግሞ ሴራሚክ ሲኒ 2600 ብር፣ አንድ ደርዘን ማለት ነው። ፋይብ እዚህ ጋር እነዚህ ሁለት ፌርሙሶች ትራስ ይሆናል። አልፈልግም ከላይ ስላለችኝ እነዚህን ደስ አጥቼ ካ ኮምቦልቻ ነው የገዛሁት 1500 ብር ነው አንዱ። 2600 ብር ቆንጆ ቆንጆ ፌርሙሶች አንድ አይነት ናቸው። እነዚህን 2600 ብር ነው የገዛሁት። ትራስ ያኔ ከዚህ እንትን ማለቻ ያለው አልፈልግም ብላኝ በቃ እንደዚህ አይነት ማለት ነው የምትፈልገው። ታያችሁ አጽድክ ያለ ፔርሙስ በጣም ነው የምታምረው። ሺ 500 ሺ 500 3ሺ ብር እነዚህ ሁለቱን ማለት ነው። ሁለት አበባዎች አሉ። 8 800 1600 ብር በጣም ነው የሚያምሩት። ማሻላ 1600 ብር። እዚህ ጋር ፓርቲሽን አላት። ፓርቲሽን የኩኪስ ማስቀመጫ ማለት ነው። ስድስት ናቸው ፓርቶቹ። አክለሪክ ነው። አያችሁት በጣም ነው የሚያምረው። ይሄንን እዚህ ጋር የፈለጋችሁትን ከስድስት ሳህኖች አሉት እዚህ ጋር እያረጋችሁ ማቅረቢያ ማለት ነው። በነገራችን ላይ ይሄንን ብቻ አሁን ያለ እነዚህ እኔም ገዝቼዋለሁ እንጀራ ምናምን ዳቦ ማቀራረቢያ በጣም ነው የሚያምረው እቃው ሁለት ሺህ ስምንት መቶ ብር ይሄ ማለት ነው። ስታየን ትቀንሳለች። ክቧ 2600 ብር እና ትች ሁለት ሺህ ስምንት መቶ ብር። ይሄንን ይመስላል ብዙ አይነት ዲዛይን ይኖረዋል። እኔ የገዛሁት ይሄ ዲዛይን ነው። ቤቴ የገዛሁት አሳይቻቸዋለሁ፣ ከዚህ በፊት ማለት ነው። እና ይሄ እስከነ ፓርቱ ስለሆነ ነው። እሺ እኔ ሁለት ሺህ ብር ነው የገዛሁት ፓርት ሳይኖረው ማለት ነው። ብርጭቆዎች አሉ። ይሄ የውሃ ኮምፕሌት ሁለት ሺህ ስድስት መቶ ብር። እዚህ ጋር ደግሞ የወይን ጆክ ገደም ብላ ቁጭ የምትለው ማለት ነው። በጣም የምታምርናት እስከነ ስድስት ኩባያ፣ ማን ነው ብርጭቆዎቿ እንደዚህ ሁነው 4000 ብር ካርቶኗ፣ ቶኗ ይች ናት ማለት ነው። አራት ሺህ ብር ነው የገዛ ሁላት አራት ሺ ብር ነው እሷ። ቁጭ የምትለውን ቀጥ ያለችው አን ነበር ያለችኝ አላገኘሁም። ይችን አራት ሺ ብር ነው የገዛ ሁላት ማለት ነው። እንደዚህ ሁና ይሄ ነው እንግዲህ እቃው ታይ። በጣም ነው የሚያምረው። ጁስ ብታቀርቡበት እንግዳ ሲመጣባችሁ በጣም ያምራል። ሎሚና ናና ምንድነው ደግሞ ሳታና አርጋችሁ እዚህ ጋር ቱት ትንሽ ጣብ አድርጋችሁ በጣም ነው የሚያምረው። ሀቅ ከዛ አክለሪክ የሱካር እቃ ሁለት መቶ ብር ይችን ገዝቼላት አለሁኝ። እዚህ ጋር ደግሞ ለየት ያለ የውሃ ብርጭቆ በጣም ኳሊቲ የውሃ ብርጭቆ ነው። እኔ እንግዲህ ለቤት የምን ይገዝቻለሁ ከብድናው ራሱ ይለያል። ማሻአላ ሁለት ሺ አምስት መቶ ብር አንድ ደርዘን ነው የገዛሁት ብርጭቆ በጣም ነው የሚያምረው። በጣም ኳሊቲ ነው። ማለት ነው የገዛሁላት እንደዚህ። ከዛ የሻይ ብርጭቆ ደግሞ አንድ ደርዘን በዝች ዲዛይን 950 ብር ገዝችላት አለሁ። ከዛ እዚህ ጋር ደግሞ ጆክ የብቻው ግዢልኝ ብላኛለች። ይሄ የቱርክ ጆክ ነው 850 ብር ይሄን ገዝችላት አለሁ። በጣም ነው የሚያምረው። ይሄም ማሻላ በጤና የምትጠቀምበት ያድርጋት። የምትመጣው እንዳልኳችሁ ነገ ነው። ከዛ እዚህ ጋር አክለሪክ ጆክ አላት ሁለት ሺህ ስምንት መቶ ብር ነው ይሄ ወርቃማ ማለት ነው ዲዛይኑ ይሄ ነው ያው ሁሉንም እንዳላወጣም አንደኛ መሽቷል በጣም ነው ደከመኝ ነው ዛሬ ሁለተኛ ደግሞ ሳ ቪዲዮ እንዳይረዝምባችሁ ነው አሪ ብርጭቆ አምስት ማዕዘን አላት አምስት ማዕዘን የውሃ ብርጭቆ 1200 ብር ነው ደርዘኑ አንድ ደርዘን ገዝቼላታለሁ ማለት ነው ራዳ አለ 1 ሊትር እና 2 ሊትር 1 ሊትር እና 2 ሊትር 1300 ብር ነው ሁለቱን የገዛሁት ስድስት መቶና ስምንት መቶ ብር ማለት ነው። ከዛ እዚ ጋር ደግሞ እናት መፍጫ 1650 ብር፣ የቡና መፍጫችን 1200 ብር፣ እንዲሁም ደግሞ የውሃ ማሞቂያ ቦይለር 2000 ብር ሱታይ ነው። እዚ ጋር የአስቤዛ ዘጠኝ ፒስ 2800፣ የወተት ተንጠልጣይ እዚ ጋር 2800 ብርችም ዋጋዋ ተመሳሳይ ነው። ከከንትኑ ጋር ካስቤዛው 9 ፒስ ጋር እቺናት የወተት ተንጠልጣያዋ ከለሯም በጣም ነው የምታምረው። እንግዲህ ነገሷ መጥታ ነው እኔ የማስረክበው እቃዋን ማለት ነው። ከዛ እንግዲህ እዚህ ጋር ሳላድ ቦል አላት አንድ ሺ አምስት መቶ ብር። የሊጥ ማብኪያ ሳህኖች ማለት ነው። እነዚህ የታወቁ ናቸው። ሳላጣ ምናምን ጌማት ከፈለጋችሁ። ከዛ እዚህ ጋር ደግሞ ለየት ሚል እስከ ዛሬ ካሳየኋችሁ ለየት ሚል ባለ 3 ትረስ የሆነ ስድስት ሊትር የስጋ መፍጫ ወይም የሽንኩርት መፍጫ ስድስት ሊትር ነው፣ 5000 ብር ነው። ይሄን የገዛሁት ማለት ነው። እዚህ ጋር ግሎባል አላት ግሎባል የወጥ ሰሃን ቆንጅዬ የሆነች ከለሮ እቺና ከለሮ ሲሊቨር ናት፣ በጣም የምታምረው ይሄን ሁለት ቀን እየገዛ ነው እያያችሁት ነው ከለሯ ግን ሲሊበሯ በጣም ነው የምታምረው። ሀቂቀተን ይችን አምስት ሽ ብር አራቢያ ኳሊቲ ሁለት ሺ ሁለት መቶ ብር። የቡና መፍጫ 200 ግራም ነው። ይሄ አራት ሺ ሰባት መቶ ብር። ማዕደን ሙሉ ሴሪ ያላት ማዕደን 6000 ብር። የጁስ መፍጫ ሳች የጁስ መፍጫ አምስት ሺ ብር ነው። ይሄን የገዛሁት አሁን ደንበኛ ጋር ዛሬ ራሱ አጥቼ የሁለት ልጆች ሳልገዛ ነው የመጣሁት ሌላ ቦታ ደግሞ 5500 ብር ነው። ነገ ቢመጣልኝ ልጠብቅ ነው ማለት ነው። ዛሬ የሁለት ልጆች እቃ ገዝቼ መጥቻለሁ። እዚች ጋ ደግሞ ታች ስቶ ባለ 9000 ብር፣ ጣውሲላ 1000 ብር ማከብ ማለት ነው። ኢኮሳን አለ። ኢኮሳናችን 18500 ብር ነው የተገዛው ማለት ነው። 18500 ብር ከፍቼ ላሳያችሁ። ይሄ ተመሳሳይ ምናምን አይደለም፣ ራሱ ኤኮሳን ነው። ባለ ሶስት ፓትራ የትኩስ ማስቀመጫ ያለው አያችሁት። ይሄ ራሱ ላስቲኩ ኢኮሳን ነው የሚለው ላስቲኩ ራሱ ማለት ነው። እዚህ ጋር እቃው ራሱ እዚህ ጋር ጽሑፍ አለው ኤኮሳን ይላል። እዚህም እንደዛው ዲዛይኑም ሲጀምር ምንም አይገናኝም። ይሄ ፌክ የሆነው ጋርና በ ይሄ አያችሁት 3 ኪሎ ሁለት ኪሎ እና አንድ ኪሎ ነው። ይሄ የትኩስ ማስቀመጫ የራሱ ከፍ ማረጊያም አለው ማለት ነው። ይሄ 18500 ብር ነው የገዛሁላት። ሲመጣ ይቀንሳል፣ ሲጠፋ በጣም ነው የሚወደደው። 21000 ብር የገዙ ሰዎች አውቃለሁ ነው እዚህ ጎረቤት ማለት ነው። ሀባዬ የሾርባ ማጋላት አንድ ደርዘን ማን ነው ግማሽ ደርዘን አንድ ሺህ ብር የሾርባ ሰሃን ሁሉም ማች ነው እዚህ ጋር እንደምታዩት የሾርባ ሰሃን ስድስት ፍሬ አራት መቶ ሀያ ብር በ70 ብር ሂሳብ እዚህ ጋር ደግሞ የሚያምር የቁርጥ ሰሃን ባለመቶ ሀያ ነው። አንድ ሺህ አራት መቶ አርባ ብር የቆሎ ሰሃን አንድ ገርዘን ያለችኝ ስድስት መቶ ብር ፓርቲሽን ሚያምር እንግዲህ ፓርቲሽን አንድ ሺህ አራት መቶ ብር የፈንድሻ ትልቅና ትንሽ ነበር ያላችኝ። ትንሽ የለውም ይሄ አንድ አይነት ሳይዝ ነው በረዶ ከለር ይሄንን ስምንት መቶ ብር አራት አራት መቶ ብር። የትኩስ ማስቀመጫ መቶ ሀምሳ ብር። እዚህ ጋር ደግሞ ሰርቪስ አላት ሰባት መቶ ብር። ቢላ ትናንሾቹ ማለት ነው እነዚህ አንድ ካርቶን 12 ፍሬ አራት መቶ ብር ነው የገዛሁላት ሙሉው ማለት ነው። የወጥ ማማሰያ መቶ ሀምሳ ብር። ማስቀመጫ ያለውን የምታዙኝ የለም ጠፍቷል። እዚህ ጋር ደግሞ የሻይ ማጥለያ ሶስት መቶ ሀምሳ ብር። ኳሊቲ ነው ይሄ ፕላስቲክ አይደለም፣ የሆነ የሚሰበር አይነት ነገር ነው። ግን ቆንጆ ነው። ይሄ ሻይ ማጥለያው ብረት ብረት ማይል ማለት ነው። መከትከቻ አንድ ሺህ ሶስት መቶ ብር። እዛ ደግሞ የሻይ ማንኪያ 100 ብር አንድ ደርዘን፣ ያልጫ ሁለት፣ የወጥ ሶስት ነው ያዘዘችኝ። ከዛ የሳምቡሳ ምናም መጠባበሻ ደግሞ አንድ አጠቃላይ ስድስት ይሆናል። 1200 ብር። 10 ቁጥር ቢላ 400 ብር። ሁለቱ የሾርባ ማንኪያ 300 ብር ደርዘን፣ ሹካ 300 ብር ደርዘን። እዚህ ጋር ደግሞ ቆንጆ መጥበሻ ሴራሚክ መጥበሻ ነው። እንግዲህ ይሄ ከአራት ሺህ ብሩ ደግሞ ለየት ያለ ነው፣ በጣም ቆንጆ ነው። ይሄን መጥበሻ አራት ሺህ አምስት መቶ ብር ነው የገዛሁላት። ነግሪያት ይሁን ችግር የለውም ብሩ ቢወደድም እቃው ጥራት ይኑረው አለችኝ። የአራት ሺህ ብርም በጣም ቆንጆ ነው፣ ግን ደግሞ ይሄ አዲስ የመጣ ነው። በጣም ነው የሚያምረው። ጥቃነቱም ክብደቱ ራሱ ትንሽ ሚያዣዎቹ ራሱ እንደምታዩት ለየት ያሉ ናቸው። ይሄንን 4500 ብር ነው የገዛውላት መፈቅፈቂያ አላት 180 የልብስ መቆንጠጫ 180። ከዛ መክተፊያ ሶስት ፒስ 750 ብር፣ የፓስታ ማጥለያ 650 ብር 26 ቁጥር ቁጥር አለው የሚቀንስም አለ። እዚህ ጋር ደግሞ የቁርጥ ማቅረቢያ ትንሿ ማነው ሶስት መቶ ሀምሳ ትልቁ ደግሞ አራት መቶ ብር ማነው አራት መቶ ሀምሳ አጠቃላይ የሁለቱ ስምንት መቶ ብር ነው እንደዚህ ሆኖ ማለት ነው። ከዛ ሰመዳ መጫ አምስት መቶ ብር እንዲሁም ደግሞ ሱፍራ አንድ አንድ ሜትር የተለያየ ነው። ይሄኛው ሎሚ በሲሊቨር ይሄ ወርቃማ በሲሊቨር ነው ሁለቱን አምስት መቶ ብር የወርቃማ ሰርቪስ ስምንት ማነው ሶስት ሺ ስምንት መቶ ብር ማንከሽከሻ 150 ብር ትሪ 3 ፒስ 1050 ብር ነው። ሶስቱ 40፣ 45፣ 50 ማለት ነው። ጂስቲክ ብረት ድስት ከ2 እስከ 6 ማን ነው ከ1 እስከ 5 12500 ብር ነው የገዛሁት። ያው እንግዲህ ያልደረደርኩላችሁ ከሰዓትም አንፃር ነው፣ ሰዓት አነሰኝ ትንሽ ታላችሁ። ደግሞ ኤሌክትሪክ ምጣድ አለ። ኤሌክትሪክ ምጣድ ባለ ኮሜዲኖስ ከነበረ የከሩ 9000 ብር ነው እዚህ ጋር 48 ቁጥር ብረት ድስት እዚህ ጋር ሳይዙ 48 ቁጥር ነው። 16 ሺህ ብር ገዝቼ ሁለት መቶ ብር ይሄን አሰርችላታለሁ መያዣ ክዳን መያዣው ጭልፋ አንድ ሺህ ብር ትልቁ። ከዛ እዚህ ጋር ደግሞ የሽንኩርት ሸልፍ ስድስት መቶ ብር። የእጅ ማስታጠቢያ ደግሞ የሳሙና ማስቀመጫ እዚህ ጋር ያለው ነው፣ ያኛው ጠፍቷል። እዚህ ጋር ይዛችሁ መያዣ አለው፣ ያው እጅ ታጥባላችሁ። ሳሙናው እዚህ ጋር ይቀመጣል ማለት ነው። ይሄንም መቶ ሀምሳ ብር እዚህ ጋር 10 10 ሊትር 130 130 ብር ሆኗል። እነዚህ አይገርምም። ይሄኛው ደግሞ 220 ብር 20 ሊትር 220 ብር ፕላስቲክ ነክ ነገሮች በጣም ነው የጨመሩት። ይሄንን ሁለት ባሊ 260 ብር እና ሁለት ባሊ 440 ብር ገዝቻለሁ ማለት ነው። እነዚህን 20 እና 10 10 ሊትር ማለት ነው። የልብስ ባስኬት 400 ብር፣ የቆሻሻ ባስኬት 120 120 240 ብር። እነዚህን በጣም ነው የጨመሩት፣ 240 ብር የልብስ መስቀያ አላጋ ሁለት ደርዘን ያዘዘችኝ የአንዱ ደርዘን ዋጋ ሶስት መቶ ብር ነው። ሁለቱ ደርዘን ስድስት መቶ ብር የዕቃ ማንጠፍጠፊያ 220 ብር እቺ ራሱ እንዴት እንደጨመረች ገርሞኛል። እኔ ራሱ ላይ ከመዘብዘፊያም አላት ማዞሪያ ማዞሪያ ከማዞሪያ በሳ ሰማንያ ብር ሆናለች። እብሪቅ ነው ዱብሪቆች አሉ ሁለት 80 85 170 ብር ይሄ ማብኪያው ደግሞ 350። እነዚህ እቃ ማጠቢያ ሁለት ነው ያዘዘችኝ ሁለቱ 320 ብር። ይሄኛውም ደግሞ ሁለት ነው 1300 ብር፣ ትለልቁ ማለት ነው፣ 1300 ብር። ይሄ ከታች አለው ከዚህ ጥስት 1700 ነበር፣ አሁን 1600 ብር ነው የገዛሁት። ብረምጣድ 1400 ብር፣ ቆንጆ ብረምጣድ። ይቺኛው ደግሞ 550 ብር መጥረጊያ መቶ ሀምሳ ደግሞ መቶ ሀምሳ ማፈሻ የውጡ ጠፍቷል ግን ይሄ ማሻሽለው ነው ያመጡት፣ መቶ ሀምሳ ብር። እዚህ ጋር ደግሞ የፌሮ ምድጃ አለ፣ አንድ ሺህ ስድስት መቶ ብር ሆኗል። ይሄ ደግሞ የእሳት መጫሪያ መቶ ብር፣ መቆንጠጫ ሀምሳ ብር፣ ሜርሜሎ አራት መቶ ብር። ሙቀጫ ደግሞ ከነዘነዘ ነው፣ ይሄንን ስድስት መቶ ብር ሆናለች፣ ይቺ ማለት ነው እንደዚህ ደግሞ ሱፍራ ያው ሱፍራ ነ ያላረኩት ከታይ ሱፍራ ስላለው ነው እንትኑ ሳሩ ጨፌው ስለሆነ ነው። ሱፍራው ዳንቴሎቿ ተመሳሳይ ናቸው። ይሄ አንድ ሺህ ብር ነው። አንድ ሺህ ብር ጨምሮብኛል። ጨምሩ ብላለች። እንግዲህ መጨመራችን አይቀርም። ዚህንትንም እኔንም የምሰራልኝ አንድ ሴት ናት። ይሄ ቦፌ ቁርጥራጭ አራት መቶ ሀምሳ ብር። እዚህ ጋር የትሪ ዳንቴል እንደምታዩት ትልቅ ነው። ማሻ አላህ የሆነ የትሪ ዳንቴል ይሄ የእህሉ ሰፌድ ነው። እዚህ ያረኩት በነገራችን ላይ 600 ብር። የረከቦት ዳንቴል 200 ብር። እዚህ ጋር ደግሞ ሞሰብ ከነ ዳንቴሉ አለ። የዚህኛውም 600 ብር ነው። ዳንቴሉ ማሻአላ በጣም የሚያምር ነው። ሞሰቧ ጽድት ያለ ሞሰብ 2400 ብር እና የእህል ሰፌድ የእንጀራ ሰፌድ ነው የገዛሁት። የእንጀራ ሰፌዷ 250 ብር ናት። የእህል ሰፌዱ ደግሞ 450 ብር ይዩት። ትልቃቱ የሞሰቡ ማለት ነው። ማሻአላ ይሄንን ይመስላል። አንድ ሜትር በአንድ ሜትር የሳሩ የዚህ አይነት ማለት ነው። አንድ ሺ ሰባት መቶ ብር ነው የገዛሁላት የቁርአን ማስቀመጫ። ትልቁን አላገኘሁም መካከለኛው ነው። ከዚህም ያነሰች አለይ ይሄንን አራት መቶ ሀምሳ ብር ነው የገዛሁት። እዚህ ጋር ሴኔጋል ብረድስት ደግሞ የሶስት ዶሮ የሚባለው ግን አንድ ዶሮ ነው የሚሰራው እንደነገርኳችሁ እንትን ብላችሁ ለመስራት አንድ ነው ሁለቱም ይሰራል። እና ይሄንን 2200 ብር፣ እዚህ ጋር ደግሞ 950 ብር ለምስር ለምናምን የሚሆን ማለት ነው። ሮቶ 350 ሊትር እቃውን መረተቢያ 2900 ብር ነው የገዛው ባይ እዚህ ጋር ኮምፎርት አለው። ሁለት ኮምፎርት እና ሁለት አንሶላ ኮምፎርቱ 5200 ብር ነው ሁለቱ የተገዛው፣ ከለሩም የተለያየ ነው 2600 2600 ከዚህ ጋር አንሶላ ሁለት አይነት አንሶላ ነው የገዛሁት። የዚህ አንሶላ 1850 ብር ነው። ሜትር ከአርባ በ2 ሜትር ከ60 ነው። ሜትሩ ለሜትር ከ80 ነው የሚሆነው። ግን ፍራሿ 24 ቲክነስ ስለሆነ የገዛሁላት ከፍ ያለ መሆኑን ፈልጋ ነው። ሲጀመር ደግሞ እንደዚህ አስገብታችሁ ጥፍ የሚል ሲሆን ደስ ይላል፣ ምቾትም አለው። ለ150 ብር ለ150 ብር ልዩነት ያኛው 1700 ብር ነው፣ ይሄ 1850 ብር ነው። ስታዙኝ እምገዛላችሁ ይሄንን ነው። እኔ ማለት ነው። 12 ትራስ 3600 ብር እና ስድስት ቤቢዎች ገዝቻለሁ። ቤቢ የአንድ ቤቢ ዋጋ አፏን አራት ቤቢ ማለት ነው። አራት ቤቢ ሶስት መቶ ሀያ ብር ፍራሽ ኤክስትራ፣ ፍራሽ ኤክስትራ ፍራሹ እንግዲህ እቃ በጣም ስለተደረደረበት ወደዛ አላገኘውም። ባለ ሀያ አራት ቴክነስ ነው ይሄ። ባለ ሀያ አይደለም እንደስከ ዛሬው የሜትር ከሀምሳ ሆኖ ባለ ሀያ አራት ቴክነስ አስራ ስድስት ሺ ብር ነው ይሄ ገዛሁት ማለት ነው። ፍራሽ ደግሞ እዚጋር አራት ፍራሾች አሉ። ያው እቃ በጣም ተነባብሮብኝ ስላነባበርኩት ነው አራቱ ፍራሽ ስምንት ሺ አራት መቶ ብር ኢትዮፎም 712 ቲክነስ ላባ ሁለት ላባ ትራስ ነው። ሰባት መቶ ብር ሶስት መቶ ሀምሳ ሶስት መቶ ሀምሳ ማለት ነው። እንግዲህ አባይም መፈረሻዋን ደግሞ ላሳያቸው አስቤዛም አላት። ከዛ መፈረሻ መፈረሻ ደግሞ እንደዚህ የሚያምር መፈረሻ ነው ያሰራውላት በራሴ ምርጫ ነው። እንግዲህ አራት የፍራሽ ልብስ እንዲሁም ደግሞ አራት የፍራሽ ልብስ 6600 ማን ነው 6060 ብር ነው የገዛሁላት 1515 ብር ነው የአንድ ፍራሽ ልብስ ዋጋ ማለት ነው ከዛ ሀባይ ቢ የአስራ ሁለት ትራስ ደግሞ 5400 ብር ያንዲ ፍራ ያንዲ ትራስ ልብስ ዋጋ 450 ብር ቤቢ አራት ቤቢ ልብስ ነው 280 ብር ሂሳብ ነው። ምንጣፍ ደግሞ እርሳስ ከለር ነው እንግዲህ፣ እንደምታዩት እርሳስ ከለር ጨርቁም እርሳስ ከለር ነው። ይሄ እንደምታዩት ያለው ብሉ ብላክ እና እርሳስ ከለር ነው። ይሄ ምንጣፍ ለሁሉም ይሆናል ብያቸዋለሁ። ሰባት ሺህ ስድስት መቶ ብር ገዝቼላታለሁ ማለት ነው። አያምርም? ማሻአላ ተባረከ ረሐማን ከዛ መጋረጃ ደግሞ አላት። መጋረጃ 2800 ብር ነው መጋረጃው ሁለት ጥንድ ነው የገዛሁት ሁለት ጥንዱ 2800 ብር ነው። 1400 1400 ብር ማለት ነው። ይሄ ሜትር ከ50 ነው። ሲልቨር ከለር ነው እንደምታዩት ለዚህ ማች ሆነዋል። ማሻአላ ተባረከ ራህማን። ከዛ ይሄንን እንደዚህ እናረግና እዚህ ጋር ሁለት ብርድ ልብስ ትንንሾቹን ሙልጮቹን አዛኛለች። እነዚህ 900 900 ብር 1800 ብር ናቸው ሁለቱ በጣም ነው የሚሞቁት። ማሻአላ አየሻት እንደምታምር አንድ ይሄንን፣ ከዛ ሁለተኛዋ ደግሞ ይህቺ ናት። አረንጓዴ ከለር የሚወድ እንግዲህ የዋትማ እንዴት እንደምታምር ማሻአላ። ይችንም ዘጠኝ ዘጠኝ መቶ ብር አንድ ሺህ ስምንት መቶ ብር በጣም ነው የምታምር። ከዛ አባይ እዚህ ጋር አራት ሰጃዳዎች አሉ። ሰጃዳ የገዛው ሰባት ሰባት መቶ ብር ነው። አራት ፍሬ ነው ያዘዘችኝ። አራት ሲባዛ በሰባት መቶ ሁለት ሺህ ስምንት መቶ ብር ይሆናል ማለት ነው። አያችሁት፣ ሶስት አራቱም የተለያዩ ከለሮች ናቸው። በጣም ነው የሚያማምሩት። የሰጃዳ መልክ ምንድነው እንዳትሉ እኔ የሚያምረኝን ነገር ነው መስገጃ የማረገው። የምር ነው ብላችሁ ወደ ሽርክ ደግሞ እንዳወስዱ ሰምታችኋል። እኔ ያኔ ቀልቤ የወደቀበትን ነገር መስገጃ ነው የማረገው፣ እንደዚህ ቢጃማ የሚሆን ምንም ይሁን እና እዚህ ጋር ደግሞ ሁለት ጥምጣም ስምንት መቶ ብር ገዝቻለሁ። ከዛ ጥ ደግሞ አምስት ሺህ አምስት መቶ ብር ቆንጆ ሽርጥ ነው የገዛሁላት። እዚህ ጋር ደግሞ ሻርፕ ሻርፕ ሁለት ሺህ ብር ነው የገዛሁት። የሚያምር ሻርፕ ማለት ነው። ሰሞኑን እየገዛኋቸው አይታችኋል። ይሄን ነው ሁለት ሺህ ብር በጣም ነው የሚያምረው። እንግዲህ የሚለበሰው ኢትዮጵያ፣ ይሄ ነው ፋሽኑ ሺቲም ጋራ ምንድነው ሽፎንም ጋ ይለበሳል በጣም ነው የሚያምረው። ይሄንን ሁለት ሺ ብር አልባሳቶቿ እንደዚህ ሆነው አስቤዛ አስቤዛላት። እሱ ላሳያችሁ ከዛ አባይቢ እንግዲህ እዚህ ጋር አስቤዛዋ 2350 ብር፣ 25 ኪሎ ዱቄት፣ በርበሪ ደግሞ 11 ኪሎ ኪሎ በ650 ብር ነው ተለቅሞላታል ማለት ነው። አስለቅሚ ይብላኝ 88 ብር ከፍዬ አስለቅም ላታለሁ። ቅመም ደግሞ እዚህ ጋር አለ ለሽሮም ለበርበሪም ደረቅ ደረቅ ቅመም ማለት ነው ገዝቼ ላሳለው። ተምር ሁለት ሺ ሁለት መቶ ብር አልኑር እዚህ ጋር ደግሞ ባቄላና አተር ነው የገዛሁት። ባቄላ አምስት ኪሎ አተር ነው ከታች ያለው እንዳለ አተር ነው አተር አስር ኪሎ ነው አተር በ ሁለት መቶ ሀያ ብር ሂሳብ ባቄላ በ ሁለት መቶ ብር ሂሳብ። እዚ ጋ ብኩር አላት አራት መቶ ብር እዚ ጋ ደግሞ የቃ ማጠቢያ ላርጎ አራት መቶ ብር ይሄኛው የልብስ ማጠቢያ 650፣ ኡመር ዘይት 1650 ብር፣ የልብስ ማጠቢያ ሳሙና ደርዘን 660 እና ቸኮሌት። እዚህ ጋር ደግሞ ቸኮሌት 850 ብር። እዚህ ጋር እንደምታዩት ሁለት ኬሻ አለ። ዱቄት ነው፣ ጤፍ 100 ኪሎ ጤፍ 11300 ብር እና 10 ኪሎ ሩዝ ጨምሬበታለሁ። ሩዝ ጋር በጣም ቆንጆ ነው የሚሆነው፣ ሞክሩት ማለት ነው። ሩዝ በመቶ አስር ብር አስር ኪሎ አንድ ሺህ አንድ መቶ ብር ነው። አስራ አንድ ሺህ ሶስት መቶ ብር ደግሞ ጤፍ ነው። መለስተኛ ጤፍ ማለት ነው። እንግዲህ አባዬ ይህንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ቪዲዮ እንዳይረዝም ጥሪ ነበር ግን፣ ያው እንግዲህ ምንም ማድረግ አይቻልም። በርበሬ በጣም ነው የጨመረው። ይህንን ይመስላል። ሰላም ሁኑልኝ።